በዚህ አመት ያሳለፍነውን ነው የውድ ዘመን ከአምስት አመት በኋላ የተመለስንበት ስለሆነ ጥሩና ደካማ መጥፎ ነገርና ጥሩ ነገር ያየንበት እውነት ለመናገር ትምህርት የሚያገኘንበት ትምህርት የሚሰጥበት የምንችል ደረጃ የደረስን ያሳለፍንበት ጊዜ ነው። ትምህርት የሰጠንበት የተረጋጋ ደጋፊ የደጋፊ ወደ ሜዳ መፍሰስ መምጣት ያሳየንበት መልሶ የደጋፊውን ህይወት የመዝራት በተለይ ይሄ ቶርናመንት መልክ ከያዘው በኋላ ሊጉ ደጋፊ ድርቅ ነበረው። ደጋፊ ድርቅ የጠፋበት ለመጠንፋት የሞከረበት ዘመን ነው። ጥሩ ጥሩ ነገሮች አሉ። በዛ ልክ ደግሞ ሊጉ ለእኛ አዲስ ሆነብን። አዲስ ከመሆነብን፣ አስተዳደሩም፣ አመራሩም፣ ዳኝነቱም፣ ሜዳውም የሚዲያ ሽፋኑ እነዚህ በሙሉ ደግሞ ፈተና የሆኑበት አመት ነበር። ሲመለስና ፊት የነበረውን ያለው ልዩነት የሆም ኤንድ አዌ ጨዋታ አለማካሄድ ብቻ ነው። ፊት የነበሩ ተጫዋቾች ሰላሳ ናቸው፣ የዘንድሮም ሰላሳ ናቸው። ፊት የነበሩ ወጣት ተጫዋቾች አሁን ወጣት ተጫዋች አሉ። አማኒል በወቅቱ ወጣት ነበር፣ አሁን ዘረሰናይ ወጣት ነው። ሄኖክ በሳል ተጫዋች ነው፣ ሚካኤል ደስታም በሳል ተጫዋች ነው። ሶ የፊተኛው ነው ያሁኑ፣ ብዙ የሚለይበት ነገር የለም። the only thing ያለ ደጋፊ፣ በደጋፊ ድርቅ የተጠቃ ውድድር ላይ መግባታችን ብቻ ነው። አምናችሁ የገባችሁበት ስህተት ነው። ተገዳችሁ የገባችሁበት ትክክል ነው። በግልጽ በአደባባይ የሊግ ካምፓኒ ፕሬዚዳንት ተጋባዥ እንግዳ እንደሆን አድርገው የገለጹበት መንገድ ቀላል ቋንቋ ነው። የሼር ካምፓኒ አባል አደላችሁ መንግስት አምጥቷቸዋል ገብታችሁ ተጫወቱ ሀብታት አትከፋፈሉም ነው። የትኛው በኢትዮጵያ የሼር ካምፓኒ ህግ መሰረት እኛ የእኛ ምስል እየተሸጠ ሽያጩ አትካፈሉም ስንባል ከመሳቅ አልፎ ምንም ማለት አንችልም። ከመሳቅ ባለፈው ኦፍኮርስ ወደ ህግ የምንሄድበት አግባብ አለ፣ አሁንም በቦታው አለ። ሌሎች የህግ አጋ ሁኔታዎች ስላስቸገሩን ስላጣበቡን ካልሆነ በስተቀር የዘንድሮ የሼር ካምፓኒ ሸር ተካፋይ ነን። ስለዚህ ወደን ሳይሆን ተገደን ተከልክለናል የተከለከልንበት ደግሞ በህግ እናስከብራለን በመጀመሪያው የበጀት ካፕ አድናቂ ነኝ ፈላጊም ነኝ ከዛ አልፎ ወደ ሰላሪ ካፕ እንዲያድግ እፈልጋለሁ ከዛ አልፎ ደግሞ ወፋይናንሻል ፌር ፕሌይ ተቋማ ተቋማዊ ቅርጽ እንዲይዝ ፈልጋለሁ ከሚፈልጉ ሰዎች የግል አቋሜ ነው ይሄ የተተከሰስንበት ያልሽ እህታችን ስለ ተከሰስንበት ነገር ጊዜ ካላችሁ ምናልባት ሌላ የሚያስቅ ነገር ታገኛላችሁ። ተከሳሹ የአብስራት ተስፋዬ ነው። የተከሰሰበት ብር ከሰኔ ጀምሮ እስከ መስከረም በእንግሊዝኛ ቋንቋ ከእጁን እስከ ሰብተምበርቴን በአካውንቱ 14 ሚሊዮን የብር እንቅስቃሴ አሳይተዋል ነው። እኛ ባንክ ስትመንት ስናወጣ ያንቀሳቀሰው በእርግጥ የ13 ሚሊዮን ነው። ያ ቁጥር ያ ቁጥር ቁጥር ስህተት ያጋጥማል ብለን ቸላ አል ነው የተከሰሰበት ዓመት ሰኔ እኛ ጋር አልነበረም። ሰው የሰጠውን ክለብ እንኳን መቀነስ አልፈለጉም። ሐምሌ እኛ ደግሞ እኛ አልተመዘገብን ከኦገስት ዋን ነው የሊጉ አባል የሆን ነው። ከኦገስት ዋን ጀምሮ ወደዚህ ያለውን ክሰሱ ማስረጃ ማቅረብ እንከራከራለን፣ እንማጎታለን፣ ዶኩመንት ዶክመንት እናቀርባለን። ከዛ በፊት ያለው ግን እኛን አይመለከትም። ነው ጥያቄ ሶ አንድ ብሮ አንድ ነጥብ አራት ሚሊዮን ናት በአምስት ወር አንድ ነጥብ አራት ሚሊዮን የማያቅጠራቅም ስፖርተኛ ካለ እግዚአብሔር ይፍቀደው ይፍረደው። እናንተም ጋዜጠኞች ናቸው ታዩታላችሁ፣ ዶክመንቱ ወደ አደባባይ ስለወጣ። ከዛ በኋላ ሊግ ካምፓኒ ሲቀጣን እኛ ህጉ ተከትለን ወደ ይግባኝ ሰሚ ኮሚቴ ነው የሄድነው። ይግባኝ ሰሚ ኮሚቴው ደግሞ የጻፈው አስቂኝ መልስ ነው። አንደኛ ስልጣን የላችሁም ማላችሁን ነው ሁለተኛ ባንክ የመበርበር ህገ መንግስታው ጉልበት የላችሁ ጣሳችሁ ነው። የእኛ ማመልከቻ ደግሞ ቅጥር ያለች ናት። ሰኔ እኛ ጋር አልነበረም ልጁ፣ ሐምሌም እኛ ጋር አልነበረም ልጁ። እኛ የሰጠ ነው ሁለት መቶ ስድሳ ሰባት ሲባዛ በሁለት የመስከረም ና የጥቅም ደግሞ እዚ የሰጠ ነው። በዚህ ክሶሱን ያል ነው ያላል ነው ሪፈር አድርጎ ቀጡን የተባለው የማን እንደሆነ አውቃለሁ እኔ የትኛው ክለብ እንደዛ እንዳላቸው አቃለሁ።

ዋትኮል ጓ የሰሚ ኮሚቴ እምቢዬው ብሎ ነው ያሸነፉ። ከዛ እምቢዬው ሲል እናንተ ምን ማድረግ ያለብህ ይሰማል፣ ወደ አልከው ተቋም ነው መሄድ ያለብህ ይሰማል። ያለው ተቋም ደግሞ ወደኛ ፍርድ ቤት ሳይሆን ህጉ በሚፈቅደው በማያስቀጣ መልኩ ወደ ዓለም አቀፍ ፍርድ ቤት። ይሄን የዓለም አቀፍ ፍርድ ቤት ጣጣው ሲመልስ ሲጨርስ ተመልሰን እናመጣዋለን። ምክንያቱም ህጉ የሚፈቅደው የዓለም አቀፍ ቨርቲካል ሬሌሽንሽ ንቱ ከጨረስክ በኋላ ትመለሳለህ ከፈለክ ነው። በጎን ግን መሄድ አይቻልም ነው። በጎን የሚሄዱ አልፈቀድ ነው። ወደ ሰው የት ደረሰ ያልሽው በእርግጠኝነት በዛ ክስ ልጁ ነፃ ያወጣል። ክለቡ ነፃ ይወጣል። ነፃ የማይወጣው የሱ አገልግሎት ያላገኘው ክለብ ግን ሌላ ክስ ይቀጥላል። አሁን አገልግሎት ያገኙ ክለቦች አሉ። አገልግሎት እኛ ደግሞ አላገኘም የፊፋ በተፈጥሮ ረጅም ጊዜ ስለሚወስድ ሶ 13 ጨዋታ አልተጫወተም። ይሄልች ከ13ም ጨዋታ በአራቱም እንኳን ውጤት መቀየር ይችላልች ናሽናል ቲም ፕሌየር ታውቁታላችሁ። ሶ ናሽ ውጤት ቀያሪ ተጫዋቻችን በመታገዱ ተጎድተናል። ያልታገዱትም ተጠቅመዋል። ሶ ያ ሌላ አጀንዳ ይሆናል ማለት ሶ የት ደረሰ ያልሺው ካስ የያዘው ነገር ሳይዘው ቢቀር ነው የሚሻለው፣ እንጂ ፊፋ የያዘው ነገር መድረሻው መድረሱ አይቀር የጊዜ ጉዳይ ነው። መጀመሪያ ወርደዋል የሚለው አውጣው ለመሰለ አሁን ላለው ፋክት ፌዴሬሽን ወርደዋል ብላ ዲክለር ካደረገ ሌላ ጣጣ አለበት። ሌላ ጣጣ አለበት። ፌዴሬሽን ዲክለር ያድርግና ከዛ በኋላ እኛ ደግሞ እናደርገው እናደርጋለን። ዊ አር ቶኪንግ አባውት ስለ ህግ ነው የምናወራው ያለ ነው ስለ ሞራል ብቻ አይደለም ስለ ሕግም ጭምር ነው እያወራን ያለነው። ሶ ጨዋታው ትናንት ጨርሰናል። ነጥባችን 41 መሆኑ እርግጠኛ ነኝ አቃለሁ። ሶ ነገ ዘጠኝ ጎሎች አሉ። ያ መሰረት አድርገን ወደ ሕግ እንሄዳለን። ያ ምንድነው የምንሄደው ሕግ ዝርዝሩ እዚህ ባናወራው ይሻላል። አሁን ወርደዋል የሚለው ተው ነውና የሊጉን ግልጋሎት ባለ መግታችን የደረሰብን አደጋ እና መልክ አመልክተናል። ስናመለክት ግን በግልጽ ቋንቋ ልንገርህ የእኔ ፍላጎት አደለም የቦርዳችን ፍላጎት ነው። ኢትዮጵያን በማያስቀጣ መልክ፣ ፌዴሬሽኑን በማያስወቅስ መልክ፣ የእኛ ምት በሚያስከብር መልክ እዚህ ላይ ሶስታችን አንድ ጠረጴዛ ላይ ቁጭ እንላለን። ልቀጣ ያለ አካል ካለ ይቀጣ። እኛ ግን ቅጣት እንዳይመጣ መታገስ ነበረብን። የዛሬ ሳምንት ለሁለቱም ካምፓኒውና ለሊ ካምፓኒውና ለፌዴሬሽን ደብዳቤ ጽፈናል። የፊፋ ጣጣ ጣጣው ሳያልቅ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 ግንደግል ተጎዳው የሚለው እኔ ተጎዳሁ ምለው ህጉ ከተጣሰ ብቻ ነው። ሶ ያለንበት ደረጃ ትክክል 15ኛ ነው። ወራጅ የሚለውን ይቆይልን ህግ ስላለ ወደምን ደረጃ ታደርሳላችሁ? ምንም ጥያቄ የለውም። አገሪቷን በማያስቀጣ መልኩ ፌዴሬሽኑን በማያስወቅስና በማያስቀጣ መልኩ፣ ክለቡ ደግሞ በማይ አዋረድ መልኩ ድርድሩ እንቀጥላለን፣ ክርክሩ እንቀጥላለን። እዚህ ላይ እኔ ተሳስቼ እንዳልቀጣ የሚል ተቋም የራስ አካሄድ ይሄዳል። ነው እኔ ክለቤን ወክዬ የምከራከረው። አገሪቷንም ጣጣው ስንትገባ አልፈልግም። ፌዴሬሽኑም ጥርስ እንዲነከስበት አልፈልግም። በላይ በአሳደራችን በላኛው። ሶ ህጉን ማስፈጸም ያለበት ተቋም ግን መቀጣቱ ይግድላል። ህጉ ያላስፈጸመ ተቋም መቀጣቱ ይግድላል። ሶ በዚህ ልክ የእኛ ደረጃ አልተገለጸም አልታወቀም አለመውረዳችን ግን በእርግጠኝነት መከራከል መናገር እችላለሁ ህግ እስካለ ድረስ ልክ ቅድም ያልኩት ሞኝ ያለውን አይነት ግን እንደሚያጋጥም እርግጠኛ ምክንያቱም አከራካሪዎቻችን የአይን ቀለም አላማረኝ የሚሉ አይደሉም እና ወደ ህግ መሄዳችን አይቀርም ዋናው ነገር መሰለ የሊጉ ካምፓኒው ያዘጋጀሉ ገብተን ፈርመን ወደን የገባንበት የፋይናንስ ዝውውር ህግ ነው ጠቃሚም ነው የመሰረታዊ ስህተቶች አሉት እሱ ይታረማል በሂደት ስላፈጻጸሙ አላዊነት አይደለም አሁን አንዱ የሆነ መንገድ መረጠ ሌላኛው የሆነ መንገድ መረጠ አሁን ምርጫዎቹ ሁለቱም ቆንጆ ናቸው የሚል ሰው ከመጣ ሁለቱም አኮምሬት የሚያደርግ ውሳኔ ይወስናል አንዱ ትክክል ነው አንዱ ተሳስቷል የሚል ውሳኔ ላይ ከተደረሰ አላዊነት ያልከውን ይጠፋል። እዛው ነው። ይቅርታ ስለ መቅጣት እንዲጠየቅ አልፈልግም ስል ተቋሚ ነው። ሶ ያ ተቋም ሲቀጣ እኔ እንኳን ኔክስት ሻምፒዮን ሲሆን አፍሪቃ ሻምፒዮን ላይ አልሳተፍ። ይሄ ያ የሀገሪቱ ግን የአፍሪቃ ዋንጫ ተዘጋጃለች። ጥቁር ነጥብ ከጣለበት ደግሞ አታዘጋጅም። እሱም አልፈልገውም። ከሁሉም በላይ የማልፈልገው ግን የስፖርት ህጉን መከበር ነው አለመከበር ነው። ይሄ የአንድ ዓመት የሁለት አጀንዳ ነው። ስፖርቱ በሁለት እግር ከቆመ ብንቀጣም ባንቀጣም ቮላታይል ነው። ይጠፋል ይጠፋል። ዋናው በሁለት እግር መቆም አለበት። ህግ ህግ የበላይነት መከበር መቻል አለበት ነው። አሁን እኔ ፈራጅ አይደለሁም ያለሁት ባነበብኩት፣ በተማርኩት፣ በተዳደሩ በፈረምኩበት ውል መሰረት መሄድ ያለብኝ አቅጣጫ ትክክል ነኝ ብዬ ነው የማስበው ያለሁት። ትክክል አይደለም የሚለኝ ያው የሚፈርድ ይኖራል ነው አላዊነቱ እዛ ነው። ትክክል አይደለም፣ ትክክል አይደለም የተባከ ከተባልኩ እሰየው፣ ትክክል ነው ከተባለ እሰየው ነው። ምክንያቱም ኦሬድ ፍርድ ሰጪው አሉ አሉ አድርጓል ብያ ስለማላምን ነው። ሶ ዞሮ ዞሮ ግን ለኢትዮጵያ እግር ኳስ ትንሳኤ ሊሆን የሚችል አሰባል ሊሆን የሚችል ሩት መንገድ መከተል የግድ ይላል። እኛ የተከተልነው ትክክል ነው ባይ ነኝ። ከተሳሳተበት እንማርበታለን። መቀጠላችን ግን በጀት ነው። እስከ ስንት ብር ይጠይቃል? ካርቴ ለነገር ይችላል ነው። በጀት ነው፣ ትልቅ ከስፖርተኛ ደሞዝ ያልተናነሰ ትልቅ ወጪ ያለበት ነው። ትልቅ ወጪ ያለበት ነው። ያ የምናወጣ ወጪ ለስፖርት እድገት ሲባል ነው፣ ለክለቡ ክብር ብቻ አይደለም። ይቻል ነበር፣ መደበኛ ፍርድ ቤት ሄደ ልጁና ጫወተ። ከ13 ጨዋታዎች አራቱ እንኳ ብታሸነፍ አሁን 42 53 ነጥብ ንገባ ነበር። ያ ካልኩሌት ማድረግ ግን ትንሽ ደክመት ነው ኋላ ለሚመጣው ጠብቀን ጠብቀን የሚመጣ ጥፋት ደግሞ እጅ አለበ አስተዋጽኦ አድርገናል ማለት ነው። ህጉን ለማስረዳት ህጉን እኛ አዋቂ የሆነን ሌላው አላዋቂ የሆነ ሳይሆን ህጉን ያመንበት ህግ መተግበር ግድ ስላለብን ነው፣ ኃላፊነት ስላለብን ነው። በዛ ልክ ነው የማየው። መልካም ጊዜ ሆነለን።